የሚያደርግ እያመነን ነው። ማለዳ ማለዳ ምንነሳ እግዚአብሔር በስራ ላይ እንደሆነ እናምናለን። ጌታ ይባረክ። ያው ስሜ ኤልሳ ነው። ከፊትም ከኋላ የአባቴ ስም አለ። ከፊት ምንም የለውም። ኤልሳ ብላችሁ ጥሩኝ። ጌታ ይባረክ። እንግዲህ ለመተዋወቅ ያህል ነው። ዛሬ አንድ እግዚአብሔርን ቃል በአጭሩ እንመለከታለን፣ ካለን ሰዓትም የተነሳ ማለት ነው አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ዘጠኝ ላይ ያለውን ያው ሁላችን የምናውቀውን ቃል ነው የምንመለከተው። እግዚአብሔር በክርስቶስ ኢየሱስ ያደረገልን የሆነውን የተሰራልን ብዙ የምንላቸው አሉ። ብዙ በየቀኑ ደግሞ የምንጠቀማቸው አሉ። ከመጽሐፍ ቅዱስ ከቃሉ እየወሰድን በሕይወታችን ላይ አፕ ላይ የምናደርጋቸው ብዙ ነገሮች አሉ። አንድ በታችን ላይ ሁሉ የምንጠራቸውም ቃላቶች አሉ። የሆድ ነውን ሁላችሁ በክርስቶስ በክርስቶስ የተደረግነውን ልጅ መሆናችንን፣ የተለያየ ነገር መባረካችንን፣ በሰማያዊ ስፍራ መቀመጣችን ሁሉ ነገር አንዳንዴ አፋችን ላይ ሁሉ አለ። ወርዶም ቅዱሳን ሁሉ ላይ ከአገልጋዮችም አልፎ ቅዱሳን ሁሉ ላይ አፋችን ላይ አለ። ይህም ቃል ይመስለኛል በብዙዎቻችን የታወቀ ቃል ነው። እንደዚህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉስ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ ከእናንተ ምህረት እናንተ ምህረት ያገኛችሁ አንነበራችሁም አሁን ግን ምህረት አገኝታችኋል፣ ይላል ኢየሱስ ክርስቶስ ጌታ ነው። ይህንንም ክፍል አስሬ ወደዛ ወደዚህ እንዳላችሁ አንድ ጊዜ ነው የማነባው በእራይ መጽሐፍ ምዕራፍ አንድ ቁጥር ስድስት ላይ እና እዛው እራይ ላይ ምዕራፍ አምስት ቁጥር ዘጠኝ ላይ እንደዚህ ይላል መጀመሪያ ቁጥር አንድን አንብበው፣ ምዕራፍ አንድ ላይ ያለውን አንብበው። ለወደደን ከኃጢአታችን በደሙ ላጠበን፣ መንግስትም ለአምላኩም አባቱም ካህን እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ቀጥሎ ደግሞ ምዕራፍ አምስት ላይ ይመጣና፣ መጽሐፉን ትወስድ ዘንድ ማህተሙንም ትፈታ ዘንድ ይገባሃል ታርደሃልና በደም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከህዝብም ሁሉ ሰዎችን ዋጅተ ለአምላክ መንግስትና ካህናት ይሆኑ ዘንድ አደረካቸው። በምድርም ላይ ይነግሳሉ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ ስለ ክህንነት የእግዚአብሔር ቃል በእነዚህ አሁን ባነበብ ነው፣ በተለይ ራይ ላይ ባነበብ ነው። መጀመሪያ አስቀድሞ እግዚአብሔርን ራሱን ይባርከዋል። እግዚአብሔርን ባርኮ አመስግኖ የሆነውን ነገር ሲነግረን እንደዚህ ሆኗል። ከቋንቋ በደም ከቋንቋ፣ ከወገን፣ ከህዝብ መካከል ሰዎችን ዋጅተሃል። ስለዚህም እናመሰግናሃለን። ዋጅተህ ግን አልተውካቸውም። መንግስት አድርጋቸዋል። ካህናት አድርጋቸዋል። ክብር ለእግዚአብሔር ይሁን። እንደዚህ አድርጋቸዋል። ከዛ አድርጋቸው ቁጭ አሉ አይደለም። ቀጥሎ የሚሆነውን ደግሞ ነግሮናል። ከእንደገና ይነግሳሉ፣ በምድር ላይም ይነግሳሉ ይላል። ክብር ለእግዚአብሔር ይሁን። ስለዚህ ስራ አንድ ነገር የእግዚአብሔር ሀሳብ ሲመጣ ሆናችኋል፣ ተደርጋችኋል ሲባል ሆነን የምንቀመጥበት ብቻ አይደለም፣ የሆነ ነገር የሚደረግበት ነው። እግዚአብሔር በየትኛውም ዘመን ልጅ ሲያደርገን ፍጻሜ አለው። የሆነ ነገር ሲያደርገን ፍጻሜ አለው። የሆነ ጉዞ አለ። እግዚአብሔር ሁልጊዜ በዘመናት መጽሐፍ ቅዱስን ፈትሹ። አብርሃምን ከሆነ ቦታ ይጠራዋል፣ ወደ ሆነ ቦታ ሊያደርሰው ነው። የእስራኤልን ህዝብ ከሆነ ቦታ ያመጣል፣ ወደ ሆነ ቦታ ያደርሳቸዋሉ፣ ብሎን የሚያወጣቸው ልክ አሁንም በእኛ ዘመን ደግሞ እግዚአብሔር በልጁ በኢየሱስ ክርስቶስ ከዚህ አውጥቶናል፣ ለይቶናል፣ መርጦናል። ይሄንን ምርጫ አድርጎልን ዝም ብሎ ሰብስቦ ሊያስቀምጠን አይደለም እንድንመቻችም አይደለም። የተለየ ሌላ ነገር ደግሞ አለ፣ ጉዞ የሚባል ነገር አለ። ክብር ለእግዚአብሔር ይሁን። መጀመሪያው ክህነት ምንድን ነው? እንግዲህ ብዙ እንትን እያደረግን ማየት አንችልም ካለን ሰዓት የተነሳ። ግን ዝም ብለን ነካነካ እያደረግን ከሄድን ክህነት ዛሬ አይደለም እዚህ ወይም በአዲስ ኪዳን የተጀመረ ጉዳይ አይደለም። በብሉ ኪዳን የነበረ ነው። በድሮ በድሮ ክህነት የሚለው ቃል ሳይመጣ በፊት የነበረ ነው። በመልከ ጸዴቅ ከዛ በፊትም አዳም ሄዋን በነበሩበት ጊዜ መስዋዕት በሚያቀርቡበት ጊዜ ያንን የክህነትን ስራ ይሰራሉ። ካህናት ብሎ ግን አልጠራቸውም። ግን መስዋዕትን በማቅረብ በእግዚአብሔር ፊት ይቆሙ ነበር። ኢየሱስ ክርስቶስ ጌታ ነው። ስለዚህ ክህነት ከሰው መካከል የተለየ ለዚህ ነው አሁን ያነበርኩት ሁለቱንም፣ ሶስቱንም ክፍል ያነበርኩት የተለየ መሆኑ የተመረጥን እንደሆነ እየነገረን ነው። ምን ብሎን የሚነግረን? ለይቶ አውጥቷቸዋል፣ በደም ዋጅቷቸዋል እያለ ነው። ከሆነ ቦታ ላይ ተመርጠው የመጡ እንደሆነ እየነገረን ነው። ዝም ብሎ አይደለም፣ ከሰው መካከል ከነገድ መካከል ከቋንቋ፣ ከተለያየ ነገር ከህዝብ መካከል መርጠ ወይም ደግሞ ዋጅተ ምን አድርጋቸዋል? የሚለው መንግስትና ካህናት አድርጋቸዋል ብሎ ነው የሚለው። ስለዚህ ስለ ክህንነት ስንነጋገር ካህን ምንድን ነው ነው። አሁን ካህን ሁሉም ክርስቲያን አሁን በጌታ ያመነ ሁሉ ካህን ተመርጧል ብሎ መጽሐፍ ቅዱስ ነግሮናል። እኔ ነግሮኛል እናንተ ነግሯችኋልና ክህንነት ምንድን ነው? ክህንነት ምንድን ነው? ክህንነት በእግዚአብሔር ፊት እንዲሆን የተለየ ለእግዚአብሔር ሀሳብ ለእግዚአብሔር ዓላማ የተለየ ነው። ክብር ለእግዚአብሔር ይውጥ። የእግዚአብሔርን ዋና ዓላማ ይዞ የሚወጣ ነው። የእግዚአብሔር ከእግዚአብሔር የሚሰማ ነው። ካህን መኖሪያው እግዚአብሔር ነው። ክብር ለእግዚአብሔር ይወጥ። ከእግዚአብሔር ይሰማል፣ ለእግዚአብሔር ይኖራል፣ ከእግዚአብሔር ሕዝቡን ይዞ ወደ እግዚአብሔር ይቀርባል። የተለያዩ ካህናቶችን እያነሳን ማውራት እንችላለን፣ ግን የካህን ዋና ሀሳቡ የእግዚአብሔርን ፈቃድ ማድረግ ነው፣ ከእግዚአብሔር ጋር መዋል ነው ከእግዚአብሔር ጋር ማደር ነው። ከእግዚአብሔር ጋር መሰንበት ነው። ሌላ ሀሳብ የለውም። ካህን ካላችሁት በቃ ካህን እግዚአብሔር ምንድን ነው። ልክ እንደነ ሳሙኤል በእግዚአብሔር ታቦት ስር የሚያድር ነው። ድምፅ የሚሰሙ እዛ ጋራ የሚቀመጡ ነበሩ። ይለያሉ፣ ሰፈር አይገኙም። ከሆነ ቦታ ተመርጠው የመጡ ናቸው። ኢየሱስ ክርስቶስ ጌታ ነው። ከዛ የእግዚአብሔርን ሀሳብ የሚያደርግ ለእግዚአብሔር የተቀደሰ ለእግዚአብሔር የተለየ ሁልጊዜ፣ ክህነት በአምላኪዎችና በአምላክ መካከል ጣልቃ እየገባ በኪዳን የሚሰራ ነው። በስምምነት የሚሰራ ነው። ክብር ለእግዚአብሔር ይዞ ይመጣል። በተለይ የብሉ ኪዳን መስዋዕትን ይዞ ይመጣል። ለይቅርታ ይመጣል። ለብለሲንግ ይመጣል። ለተለያየ ነገር ይመጣል። ዛሬ ያለ ነው። ያንን እንድናደርግ አይደለም። ጣልቃ ገብቶ ሰዎችን ይዞ ወደ እግዚአብሔር ያንን እንድናደርግ አይደለም። አሁን ግን በዚህኛው ዘመን ግን የተጠራ ነው። በአዲስ ኪዳን የተጠራ ነው። ካህናቶችን ግን እግዚአብሔር ምንድን ነው የሚለን? ለእያንዳንዱ የፈለገው ቦታ ሂዱ። እኔ ካህን አይደለሁም ማለት አንችልም። መርጦናል፣ ለይቶናል፣ አውጥቶናል። በዛ ማነሰብ ለቤታችን ለልጆቻችን ለባሎች ለሚስቶች ለትዳራችን ለቸርች ለሁሉም ካህን ሆኖ እንኳን አቆሞናል። ስለዚህ ስራ ያለን ሰዎች ነን። ኢየሱስ ክርስቶስ ጌታ ነው። ካህን የእግዚአብሔርን ሀሳብ ሁልጊዜ የሚፈልግ ነው። በእግዚአብሔር ብርሃን ውስጥ የሚኖር ነው። በእግዚአብሔር ቃል ውስጥ የሚኖር ነው። እግዚአብሔርን ፈላጊ ነው። የእግዚአብሔርን ነገር በቃ ከእግዚአብሔር ጋር ሲተሻሸ ነው ካህን ደስ የሚለው ምክንያቱም ለዛ ነው የተፈጠረው። ለዛ አላማ ነው የተለየው። ለሌላ አላማ አልተለየም አውራ ካላችሁ ስለ ሰማይ ነገር ነው የሚያወራው። ካህን ሆኖ በቃ ስለዛ ነገር ነው ሊናገር የሚችለው። ያየውን የሰማውን የዳሰሰውን የሚያወራ ካህን ነው። ኢየሱስ ክርስቶስ ጌታ ነው። እና ይሄንን ክህንነት ለኔና ለእናንተ አምጥቶ ሰጥቶታል ሰጥቶናል። ዛሬ አሁን ክህንነት ቤተ መቅደስ ሄዶ እንደማጠን አይደለም። በእግዚአብሔር ፊት ሁል ጊዜ በጸሎት የመገኘት ነው። ኢየሱስ ክርስቶስ ጌታ ነው። ያለማቋረጥ በእግዚአብሔር ፊት ያለማቋረጥ በእግዚአብሔር ፊት መገኘት ለዘላለም ሀሳቡ መገኘት ነው። ከዚህ ለምድር ለሆነው ነገር ሳይሆን ለሰማዩ ሀሳብ ከዛ አንድ ነገር ለማምጣት ምድር ላይ እንዲወርድ ለማድረግ በእግዚአብሔር ፊት የሚቆም ካህን ነው በጸሎት አንድ ነገር ወደዚህ ምድር እንዲወለድ የሚያደርግ ካህን ነው። አሁን ና እናንተ ያለንበት አዲስ ኪዳን ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ሀሳብ፣ በቃ የእግዚአብሔር ፈቃድ ብቻ። ኢየሱስ ክርስቶስ ጌታ ነው። ካህን ያገለግላል። በሮሜ አንድ ዘጠኝ ላይ ጳውሎስ ምንድን ያለው? በልጁ ወንጌል በመንፈስ የማገለግለው እግዚአብሔር ምስክሬ ነውና ይላል የልጁን ወንጌል ነው የሚያገለግለው። አገልጋይ ነው ሰውን ነው የሚያገለግለው፣ ግን የልጁን ወንጌል ነው የሚያገለግለው። ስለዚህ በዛ እግዚአብሔርን ደስ በማሰኘት ሀሌሉያ፣ አገልጋይ ሆኖ ነው ካህን የሚመጣው አገልጋይ ነው። ለዚህ ነው በአዲስ ኪዳን ሁላችንም አገልጋይ ያደረገ። ክብር ለእግዚአብሔር ይሁን። ስለዚህ አገልጋይ በእግዚአብሔር ፊት ሁል ጊዜ የሚታይ ነው። በእግዚአብሔር ፊት የሚኖር ነው። ከእግዚአብሔር ጋር የሚነካካ ነው። አንድ ከካህናቶች አንድ ሰውን ብቻ ወስደን ከዛ በኋላ ጨርሳለሁኝ። ሰፊ ነገር ነው፣ ግን በአጭሩን ጨርስ በዚ ሰዓት ምዕራፍ አስራ ዘጠኝ ላይ እንትን ካለን አንብበ ምዕራፍ አስራ ዘጠኝ ላይ እንደዚህ አለ ቁጥር አምስት ላይ ኪዳኔም ብትጠብቁ በምድር ሁሉ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ ከእናንተም ካህናት መንግስታት የተቀደሰ ህዝብ ትሆኑኛላችሁ ለእስራኤል ልጆች የምትነግራቸው ቃል ይሄ ነው። እግዚአብሔር እስራኤልን ሲመርጠው ይህንን ፈልጎ ነው። ቃሌም ብትሰሙ በምድር ሁሉ ከአሕዛብ መካከል የተመረጠ ርስት ነው የምትሆኑ። ከእናንተ መካከል ደግሞ ካህናትና መንግስት የተቀደሰ ህዝብ ትሆኑኝ ያላችሁ ይህን ነገራቸው። ይህንን ሰምቶ ሙሴ መጣና ነገራቸው። ሙሴ መጣ፣ ለህዝቡ ለሽማግሌዎቹን ጠርቶ እግዚአብሔር ያዘዘውን ይህንን ቃል በፊታቸው ተናገረ። ህዝቡ አንድ አፍ ሆነው እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱለት። ከላይ ያለውን መንግስት እንሆናለን፣ ካህን እንሆናለን፣ የተቀደሰ ህዝብ እንሆናለን። ኦኬ። ከዛ በኋላ በአንድ በአፍ ከመለሱ በኋላ እግዚአብሔርም ያለውን እናደርጋለን ብለው መለሱለት። ሙሴም የህዝቡን ቃል ወደ እግዚአብሔር አደረሰ። ካህን ነዋ። እግዚአብሔር ሙሴን ከአንተ ጋር ስነጋገር ህዝቡ እንዲሰሙ፣ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣለሁ አለው። ሙሴም የህዝቡን ቃል ለእግዚአብሔር ተነገረ። ህዝቡም ሙሴን አለው እግዚአብሔር ሙሴን አለው ይልና ህዝቡ የሚያደርገውን ነገረ። ሂዱና ነገር ቀድሳቸው፣ ልብሳቸው ይታጠ በሶስተኛው ቀን ህዝቡ ሁሉ ሊያዩት ወደ ሲና ተራራ እንዲመጡ የሶስት ቀን ራሳቸው እንዲያጸዱ እንዲያነጹ ነገራቸው። ሙሉ ታሪኩን ታነቡታላችሁ። ከዛ በኋላ ከሶስት ቀን በኋላ እግዚአብሔር መጣ በሲና ተራራ ላይ መጣ። ተንቀጠቀጠች የሲና ተራራ። እግዚአብሔር በእሳት መለሰ። ይሄ ሰው እግዚአብሔር ያለውን እናደርጋለን ያለ ሰው ህዝብ ሁሉ ምን አለ? ኖ ኖ ኖ ኖ ኖ ኖ አለ። አንተ ተናገረን እግዚአብሔር አይናገረን። ለምን ከእሳቱ ጋራ ማን ይኖራል አሉ። ለምን የቅድስና የንስሐ ህይወት መኖር አልፈለጉም። መካከለኛ ሁነን አሉት። ከእሳት ጋር ማን ይኖራል? አዎ ያሉ ሰዎች እዚህ ጋር ኖ ኖ ኖ ኖ አሉ። ኖ ኖ ኖ አይናገረን፣ ኖ ኖ ኖ አሉ። ሙሴ መካከለኛ ሆነን አሉት። ከእግዚአብሔር ስማልን አሉት። አንተ ሰምተኛ እኛ ነገርን። ወረዱ፣ ወደ ሰፈር ወረዱ። ከተራራው አይፈልጉ ከዛ ተራራ ከተራራው ይልቅ ከእግዚአብሔር ጋር ከመተሻሸት ብርሃን ከሆኖ ከእግዚአብሔር ጋር ከመኖር ይልቅ ታች መውረድ ፈለጉ። ሰፈር መውረድ ፈለጉ። ከበሮ መምታት፣ ደመናውን ማየት፣ በቃ የሚወርደውን እየለቀሙ መብላት። ያ ግን ለነፍሳቸው ክሳትን ሰጠ። ምክንያቱም እንደዛ አይደለም ሚፈለጋቸው። የተመረጠ ህዝቡ ነው የተቀደሰ ህዝቡ ነው እንዲለዩላችሁ የፈለገው እግዚአብሔር ካህናት እንዲሆኑ እሱን ሪፕሬዘንት እንዲያደርጉት ነው የፈለገው። እነሱ ግን ኖ ኖ ኖ አሉ። የዛኛው ይሻለናል ያኛው የመንደሩ ኑሮ ይሻለናል አሉ። ያኛው ኑሮ ግን ለእነሱ ጥሩ አልነበረም። ለነሳቸው ክሳት ሆነን አያችሁት። አሁንም በእኛ ዘመን እንፈልገዋለን። ይህንንም ጥቅስ እንጠቅሰዋለን ይሄ የንሳ ህይወት የንስሐ ህይወት ይሄ ንስሐ መግባት ይለያያል። ይሄ ንስሐ ይቅርበኝ አጥፍቻ በድ ያለው እሱ እና የንስሐ ህይወት ይለያያል። በቃ ሁሌ ላይ ስትኖሩ የንስሐ ህይወት ነው የምትኖሩት። በቃ ኦረዲ ንስሐ የገባ ሁሌ ላይ ከእግዚአብሔር ጋር አላይመንት ያደረገ የሚኖር ህይወት፣ የተስተካከለ ህይወት። ስለዚህ ልክ እንደ እስራኤልን ኑ ኑ ኑ ተራራው ላይ አንፈልግም፣ እዛ ወርደን ምናምን ሰፈር አንልም። እግዚአብሔር ካህናት እንድንሆን ለየት ሆናል። ክህንነት ለሁላችን የተሰጠ ጸጋ ነው። የተመረጥን ነው። የተመረጥነው እዚህ ሀገር ንጉስ ሊያደርገን አይደለም። የሆነ ንጉስ ንጉስ ንጉስ ብዙ ነው። ኖ ሌላ መንግስት አለ። የእግዚአብሔር መንግስት በመካከላችሁ ናት የተባለች ያችን መንግስት እንድንገልጥ ነው። ያችን መንግስት እንድናሳይ ነው። ያችን መንግስት ሪፕሬዘንት እንድናደርግ ነው። በቃ የተጠራ ነው ስጦታው። ለዛ ነው ንጉስ ካህን የሆነ ለዛ ነው። ሌሎችን ይዘን እንድንገባ ነው። ኑ እንድንል ነው። ለዛ ኮ ነው በጎነቱን እንድትናገሩ ማለት መንገዱ ላይ ይሄ መሀሉ ላይ በጎነት እንድንናገር ጉዞ በጎነቱ እንድንናገር ላልሰሙት እንድናሰማ፣ በክርስቶስ የሚጠቀለል አንድ ሀሳብ አለ። የእግዚአብሔር ሀሳብ ዓለምን ሁሉ በክርስቶስ የመጠቅለል ነው። ለዛኛው ሀሳብ ነው እኛ የተጠራ ነው። ካህናት ሆነን እዚህ ምድር ላይ ያለ ነው። ለዛኛው ሀሳብ ነው። ይህንን እናውቀዋለን። እኔም አውቀዋለሁ። እናንተ ታውቁታላችሁ ግን ይህንን ስጦታ ገብቶን በውስጣችን አክቲቭ ሆኖ ሪል ከእግዚአብሔር ጋር እየተሻሸን አንድ ነገር በምድር እንዲመጣ አንድ ነገር በምድር እንዲወለድ አንድ ነገር በምግ- እንዲገለጥ የሙጥኝ ብለን በእግዚአብሔር ፊት የምንታይ ካህን፣ የራሱን ነገር ሊያደርግ አይደለም። በዚህ ያለው ካህን ልዩ እንደሆነ የምናውቀው አሮን ላይ የፈሰሰው ቅባት በመንደር ሲያልፍ አሮን በዚህ አልፏል የሚያስብል ኃይለኛ ዘይት በላው ላይ ነበር። የሚሸት ጠረን ያለው ሌሎቹ ጋር የማይገኝ ሌላ ሰው ጋር አይገኝም። ካህኑ ላይ ብቻ ነው የሚገኝ። ለዚህ ነው እግዚአብሔርም ቃል እሱን ስብሰባችንን እንኳን እንደ አሮን ጠል ያለው እንደዛ አይነት ሽታ እንዲኖሩ ጠረኑ እንደዛ እንዲሆን የፈለገው ኢየሱስ ክርስቶስ ጌታ ነው። ወገኖቼ ከአንድ ቦታ ተነስተን ወደሆነ ቦታ እየሄድን ነው ጉዞ ነው። እንደ እስራኤል ሕዝብ እየሄዱ ነው የመሰላቸው። እዛ በዛ በእሳት አምድ በደመና መከለላቸው፣ እንትኑ መናው መኖሩ፣ ውሃው መጠጣታቸው፣ በቃ ያያ እንትን እንቅስቃሴው እየሄዱን የመሰላቸው እየሄዱ ነው የሚመስለው። ሰላሳ ስምንት አመት ሙሉ ሰው እየሄደ ይመስለዋል። እግዚአብሔር ራሱ ቆመቶ ነው ይሄንን ተራራ መዞር በቃችሁ ሲላቸው ዋት ሰላሳ ስምንት አመት ሙሉ እየተኬደ አይደለም እየተዞረ፣ እንቅስቃሴ ብቻ ጉዞ የሌለበት። እግዚአብሔር ከዚህ ይጠብቃል። ረዥም አመት እያገለገልን እየሄድን የመሰለ ቤተክርስቲያን እየመራን፣ ቤተክርስቲያን ካልሄደች ጉዞ አለ፣ ስራ አለ። እናንተ የእግዚአብሔር ህንፃ ናችሁ፣ ህንፃው ማለቅ አለበት። እንዴ የተጀመረ ነገር አለ ማለቅ አለበት። እናንተ እርሻ ናችሁ፣ ፍሬ መሰብሰብ አለበት። ስላረስን ብቻ የሆነ ነገር ስለተደረገ ብቻ ፕሮግራሞች ስላልተቋረጡ ብቻ እንቅስቃሴ ብቻ፣ ኖ ቤተክርስቲያን ጉዞ አላት፣ መድረሻ አላት። እግዚአብሔር ዝም ብሎ እያሟሟቀን፣ ኖ እንደዛ አይደለም። እግዚአብሔር የፈለገው ነገር አለ። ከምን አንስቶ ወደ ምን እየወሰደን እንዳለ ለዚህ ነው መንግስትና ለአምላኩ ለአባቱ ካህናት እንድትሆኑ ላደረገን የሚለው። ካህናት ሆነ እንድንገለጥ ነው የሚፈልገው። እግዚአብሔር እንደዛ ነው የሚፈልገው። ኢየሱስ ክርስቶስ ጌታ ነው እንድንታይለት በሱ ፊት። ካህን እግዚአብሔርን ድምፅ ሰምቶ የሆነ ነገር እንዲመጣ ነው። የሆነ ነገር ለውጥ እንዲታይ ነው ይዞ የሚመጣ ለማምጣት ለማምጣት አይመጣም። የሆነ ፕሮግራም ለመሸፈን ለመሸፈን አይመጣም። እዚህ እንኳን ስንጸልይ ለመጸለይ ለመጸለይ እንዲሁ የሆነ ነገር የሆነ ነገር በመካከላችን እንዲሁም እዚህ ጋር በመጸለዩ የሆነ ነገር ሲሰራ ማየት፣ ሲደረደር ማየት አንዱ በአንዱ ላይ ጡብ በጡብ ላይ ህንፃ እየተሰራ ማየት አለብን መተን እንቅልፋችንን ሰውተን እስከመጣን ድረስ የተለየንን የእግዚአብሔርን ድምፅ ሰምተን ነው ለመዘመር ለመዘመር አንዘምርም እንዴ! በህዝብ መካከል ያ የአምልኮ መንፈስ ይዞ የሚመጣው የተጻፈባቸውን አጋንንቶችን እንኳን የተጻፈባቸውን የሚያደርግ ዝማሬ የአምልኮ መንፈስ ይዘን እንመጣለን። ሰው አምልኮ ወደ ቤቱ ሲሄድ በምንጣፉ ላይ ይዞት የሚሄድ በጸሎቱ ቦታ ላይ ቤቱ ላይ ይዞት የሚሄድ የአምልኮ መንፈስ እንደሚያመጣ ሆነን ነው እንጂ ለመዘመር ለመዘመርም አይደለም። ለመቀጠል ለመቀጠልም አይደለም። የሆነ መዝሙር ከሆነ መዝሙር ጋር ለማስቀጣጠል አይደለም። ቃል ከሆነ ዝም ብለን ቃሉን አጣፍጦ ለመና ኖ ኖ እንደሱ አይደለም። የእግዚአብሔር ሐሳብ አንድ ነገር ለማነጽ፣ ሰዎች ላይ ለመገንባት ዝም ብሎ ነው፣ እንደዛ አይደለም። ትንቢት ትንቢት ዝም ብለን እዚ ለማለት እናንተ ለሆነ መንግስት አለ ለዛኛው መንግስት ነው ሪፕሬዘንት የምናደርገው። እዚህኛው ምድር ላይ ስላለው መንግስት ማ ይጨመራል እሱ ብሎን ጨርሶታል እኮ። ስለዛኛው ከላይ ስላለ የላይኛውን እሹት ስለተባለው መንግስት ነው ትንቢቶች ሁሉ መሆን ያለባቸው። ስለላይኛው ነገር ስለላይኛው ነገር ሆነው ነው በቃ መገለጥ ያለባቸው። እዚህ ይጨመራል ምናምን ስለተባለው ነገር ማለት ይጨመራል ከተባለ ይጨመራል ነው አያስፈልጉም፣ አላልኩም። እኔም እንፈልጋለን፣ ሁላችንም እንፈልጋለን። ግን ፕሮግራም ይዘን ሰዓት ይዘን ቀጥረን ቅድም ወንድም ይብሎታል ስለ መኪናና ስለእንትን ስለ ህንፃ ግዢ ስለምናምን፣ ኖ የእግዚአብሔር ሀሳብ ያ አይደለም። መንግስቱን ሪፕሬዘንት እንድናደረግለት ነው። እዚህ ያለ አምባሳደር አንድ ቀን ማለት ነው፣ እዚህ ሳውዝ አፍሪካ ስላለው ቆይ እስቲ ቤት ልስራ እንትን ልስራ እንትን ልገል፣ ኖ እንደዛ አይለም። እሱ የፈለገው እዚህ የመጣው ኢትዮጵያን ሪፕሬዘንት ከሆነ የፈለገው በመኪናው በሉ መኪናው ላይ በመለጠፍ በሉ ይሄ እንትና ነው እንድንለው እስኪታወቅለት ድረስ በመውጣት በመግባቱ ባንዲራውን ምኑንም ለጥፎ መንግስቱ እንዲታወቅለት ነው የሚፈልገው እንጂ ሌላ ነገር እንዲታወቅለት አይፈልግም። ለዚህ እኮ ነው መጥተው ሲሄዱ አምባሳደር ሆኖ መጥተው ሲሄዱ ስራቸውን እንጂ እነሱ ማን እንደነበሩ እንኳ ላናቃቸው ሁሉ እንችላለን። በሆነ ጊዜ የሆነ አምባሳደር ነበር እዚህ እንላለን። ስለዚህ ትንቢቶች ሁሉ ስለዛኛው በቃ ከዛው ለአባታችን መንግስትና ካህናት ያደረገ የመረጠን የመረጠን እኮ ነው ማለት ተመርጠን ነው። ዝም ብሎ እኮ አደለ ተመርጠን የመጣ ነው። ለዚህ ነው ስለዚህ ማውራት ካለብን መናገር ካለብን፣ ካህን የቀመሰውን ያየውን የተሻሸውን የነካውን የዳሰሰውን ይዞ ነው የሚመጣው። በቃ ያየውን ከብርሃኑ ጋር የሚኖር ነው። ከቃሉ ጋር የሚኖር ነው። ዝም ብሎ አቀጣጥሎ የሚናገር አይደለም። ሰምቶ ነው ሰምቶ ነው። ኢየሱስ ክርስቶስ ጌታ ነው። ከሳቋርጥ በእግዚአብሔር ፊት ይታያል። ጌታ ኢየሱስ ክርስቶስ እኮ ሊቀ ካህን ነው። የሆነ ሰርቷል ስራ እኛን ይዞ ገባ። አሁንስ አሁን በእግዚአብሔር ፊት ለዘላለም ይታያል። አያቸት የሆነ ቦታ ላይ ጀምሮ እግዚአብሔር ስራ ሲሰራ በልጁ እንኳ ሲሰራ በቃ ሞተ፣ ተቀበረ፣ ሶስተኛው ቀን ተነሳ። ሁላችንም አግበስ ብሶ አስገባል ምናምን አይደለም። እንደዚህ አርጎ ለይቶን ነው፣ በደሙ ዋጅቶን ነው፣ መርጦን ነው። ኢየሱስ ክርስቶስ ጌታ ነው። የማስታረቅን ቃል በእኛ ውስጥ ከቶ ነው። ዝም ብሎ የሚያበጣብጣ የሚያስታርቅን ቃል በእኛ ውስጥ ከቶ ከህዝብ መካከል ከነገድ መካከል። አሁን እኮ ልናፍር ይገባል። ከነገር ተለይተሻል ተብዬ ነገድ ቆጠራ ውስጥ ስገባ ለአፍር ይገባል። አፍር ይገባል ማለት ከህዝብ መካከል ከእንትን መካከል ከዚህ መካከል መካከል ተመርጠሽ ተብዬ በጎነቱን እንድትናገር የእርሱን በጎነት የከሌን አይደለም የኔን አይደለም የእንትናን አይደለም የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን። ሀሌሉያ! ኢየሱስ ክርስቶስ ጌታ ነው። እንደዛንን እንደዛንን